መሬት እንደምታውቁት ከሀብቶች ሁሉ ሀብት ያው መሬት ነው። እኛ ያለን ሀብት አንዱ መሬት ነው፣ ሁለተኛ ውሃ ነው፣ ሶስተኛ የሰው ኃይል ነው። ያው ሶስቱንም ነገሮች ስናቀናጅ ነው የምንለውን ሀብት የሚባለው ነገር ማፍራት የምንችለው ማለት ነው። ደጋፊዎች፣ አጋዦች ነን። ዋና ባለቤቶቹ ግን እናንተ አርሶአደሮቹ ናቸው፣ ባለይዞታዎቹ ናቸው። ዋናነት ቀደም ብሎ የተሰሩ ስራዎች እንደ ወረት ሆነው ነው ይሄ ግል እንዲገኝ የተደረገው ማለት ነው። የተለያዩ መስፈርቶች አሉት። በዛ መሰረት እያንዳንዱ ማሳ ይገመታል፣ በብር ሳይሆን በለምነቱ ደረጃ። ስለዚህ የመሬት ዋጋ ትመና ኮሚቴ በቀጣይ በቀጥታ ወደ ስራ እንገባለን። ከነዚህ ሁሉ ደሞ መሬት ከሌለ ባለን በወትም እያለን ብንሞትም ከመሬት የተለየ ነገር የለም። ከተማን ብንመሰርት ቅድም ቀድም ምትሉት ምርትና ምርታማነትን ለማሳደግ ለማሳደ መሬት ሲኖር ነው ማለት ነው። ስለዚህ ከዚህ ተነስተን ለመሬት የምንሰጠው ዋጋ በጣም ከፍ አለ መሆን መቻል አለበት። እንደምታውቁት አብዛኛው ነገር ወደ መሬት ናውን ይወርዳል። ኮሪደር ልማቱ አሁን የመንግስት ኢኒሼቲቭ እንደምታውቁት፣ በተለይ ከተረጅነት ወደ ምርታማነት በምናድርገው ጉዞ ራሳችን በምግብ መቻል መሬት ላይ ነው የምንሰራ ማለት ነው። አስፈላጊውን ግብአት ተጠቅመን ስለዚህ በርካታ አሁን ይሄ ፕሮግራም በርካታ ከመሬት ጋር የምንነሱ የመልካም አስተዳደር ችግሮችን የሚፈታ ፕሮግራም ነው ማለት ነው። በዛ ግን ይሄ ፕሮጀክት በመጀመሪያ ደረጃ መሬት መበጣጠስ ወደ አንድ በማምጣት የግብርና ምርትና ምርታማነትን ለማሳደግ በዛው አንድ ጥናት ሲጠና የራሱ የሆነ ጉድለት ይኖረዋል። ያንን ጉድለት ለመሙላት ደግሞ የራሱ የሆነ አማራጭ የመሙያ መንገዶች አሉ። በሁለተኛ ደረጃ የደቡብ ብሔር ብሔረሰብ ላይ ነበር የተመረጠው። ከዛ ውስጥ ደግሞ የእኛ ዞን ነው ያረፈው። በእኛ ዞን ደረጃ ሲመጣ ደግሞ በጉራጌ ዞንና በስልጤ ዞን ያሉ ሆነ። ይሄ ማለት አጋጣሚ ነው ምናልባትም አንዱ መበጣጠሱ ብቻ ሳይሆን እዚህ ጋር ያሉ መልካም አጋጣሚዎችም እንደ መስፈርት ተወስደዋሉ። ምናልባትም በመሬት አስተዳደር ስርዓት የተሰሩ የመሬት መረጃ ስርዓት በቴክኖሎጂ የታገዘ መሆኑ እዛ ውስጥ ያሉ ብዙ ለዚህ እንደ መስፈርት የተወሰዱ ነገሮች እንደ ሁለቱ ምናልባት አንደኛው የምስራቅ ጉራጌ ውስጥ ነው። ሁለተኛው ደግሞ ስልጤ ዞን አሁን እዚህ ዳሎቻ ወረዳ አሁን በያዝናቸው መተያ ዳንጌ አበሌላ የተሰራ ያለው ብዙ ሂደት አልፎ፣ በዚህ ሂደት ውስጥ እንደ መስፈርት የተያዘ አንዱ የአርሶ አደሩ ለዚህ ፕሮጀክት ፍላጎት ተጠንቷል ማለት ነው። ይህ እንዳለቀ ምን አይነት መሰረተ ልማቶች ያስፈልጋሉ። የመሬት ኩታገጠም ስራ ከመሰረተ ልማት ጋር የተያያዘ ነው። ከገጠር ልማት ጋር የተያያዘ ነው። ቅድም አቶ መኮንን እንዳሉት ከአሰፋፈራችን ጋራ፣ ከመንገድ ጋራ ከሚያስፈልጉ መሰረተ ልማቶች ጋር የተያያዘ ነው። ሁሉን ነገር በአንድ ቀን መስራት አይቻልም። እናቅዳለን። የሚጀመሩት ይጀመራሉ፣ ይሰራሉ። ለወደፊት ደግሞ ዘመናዊ አሰፋፈር ሊኖረን ይገባል። ያ ሁሉ ስራ ይሰራል። እሱን ለማድረግ ደግሞ አርሶ አደሩ ውስጥ የተመረጡ የመሬት ኩታገጠም ኮሚቴዎች አሉ። ህብረተሰቡን ይዘው ያቅዳሉ ህብረተሰቡን ይዘው ምን ያስፈልገናል፣ ወደፊት የቱ ጋር ይሁን፣ መንገድ የሚያስፈልግ ከሆነ በየቱ ጋር ይለፍ፣ ይህን ሁሉ ይናገር ያዘጋጃሉ። ያ ከተዘጋጀ በኋላ ለህብረተሰቡ ለትችት ይቀርባል። ማንኛውም ስራ ህብረተሰቡ ሳይተቸው አይሰራም። በዚህ ይሄ መንግስት ቁርጠኛ ሆኖ የገባበት ስራ ነው። ለዚህ ደግሞ የእናንተ ተሳትፎ አጠቃላይ ያለው መረጃ ስራው ተሰርቷል፣ እየተሰራ ነው ያለው። ለዚህ ጉዳይ ደግሞ የእናንተ ተሳትፎ በጣም ከፍተኛ ስለሆነ ለዚህ ይሄንን ፕሮግራም በዋናነት በማስተባበር በሰው ኃይልም በፋይናንስም ያሰብረ ያለው ለዚህ ለጀርመን ድርጅት አንድ ጊዜ ሞቃለ ሞራል ብሰጥ፣ ስለሆነም ያው ቅድም የወረዳው አስተዳዳሪ በደንብ ገልጾታል። እንደምታውቁት እኛ ማዕከላዊ ኢትዮጵያ ክልል አምሳ ወረዳዎች አሉ። ከአምሳ ወረዳዎች ነው እናንተ ተመረጣችሁት ማለት ነው። ለምን ተመረጥ የምለው ነገር ግንዛቤ ውስጥ ማስገባት ይፈልጋል። የአርሶ አደሩ ተሳትፎ ሊሆን ይችላል፣ የአመራሩ ኮሚትመንት ሊሆን ይችላል፣ አጠቃላይ የሚመጡ ፕሮጀክቶችና ፕሮግራሞችን ውጤታማ በሆነ መልኩ መስራት ሊሆን ይችላል። የራሱ የሆነ መስፈርት ይኖራል። ዝም ብሎ አይደለም አንድ ነገር ሲመረጥ ያለ ምክንያት አለም አይደለም። እንዴ አንድን አመራርም ስንመርጥ ያለ ምክንያት አይደለም። ስለዚህ ይሄ ስለሆነ እዚህ አሁን በሙከራ ደረጃ የተጀመረው ፕሮግራም ውጤታማ መሆን መቻል አለበት። እዚህ የተሞከረው ሙከራ ውጤታማ ሲሆን ነው ወደ ሌሎች ቀበሌዎች፣ ወደ ሌሎች ወረዳዎች፣ ወደ ሌሎች ዞኖች መሄዶ ማለት ነው። ስለዚህ መነሻ ላይ የተበላሸ ነገር ካለ ነገ ማስቀጠል አንችልም። ይሄ ስለሆነ መነሻችን በደም ማሳከል ያስፈልጋልና ሁሉም ነገር የትኛውን የግብርና ኢኒሽቲቭ ምንሰራው መሬት ላይ ስለሆነ በዚህ ጉዳይ ላይ አጠቃላይ ለአርሷ አደሩ የሚጠቅም አሁን የሚባለውን የአርሷ አደሩ የጉልበት ብክነት አለ፣ የሀብት ብክነት አለ፣ በርካታ ችግሮች አሉ። ይሄን ሊፈታ የሚችል ፕሮግራም ነው ማለት ነው። ህብረተሰቡ እየተቸው እያመነበት ይካሄዳል የሚል ነው ያለው። ያንን እቅድ ከጨረስን በኋላ ነው የቱ ጋር ማን ይሁን የቱጋ ብሎክ እናዘጋጅ፣ መንገዱ በየቱጋ ይለፍ፣ እሱን መሬት ላይ ማስቀመጥ ኮንስትራክሽን መስራት ተያይዞ ደግሞ በመሬት ዋጋው ትመና መሰረት እያንዳንዱ ማሳ የቱጋ ይረፍ የሚለውን ይዘጋጃል። ያ በኮምፒውተር ተዘጋጅቶ ይቀርባል። ይህ ከቀረበ በኋላ ካለቀ በኋላ ለእናንተ ደግሞ ለችትችት ይቀርባል። ማንኛውም ሰው የሚሰማውን ያልተመቸውን መናገር የሚችልባቸው መድረኮች ብዙ ናቸው። አንድም ሰው በቅሬታ እንዲያልፍ አይፈልግም። በመሬት ኩታገጠም ፕሮጀክት ውስጥ ለምን ነገ ይህ ስራ እንደ ሀገር ሰፍቶ እንደ ሀገር ሌሎች አካባቢዎች ተስፋፍቶ የተሻለ ምርትና ምርታማነት እንዲጨምር ስለሚፈልግ ነው። ስለዚህ አጠቃላይ ስራዎቹ ካለቁ በኋላ የነበረውን የነበራችሁን ሰርቲፊኬት ተሰጥቷቸዋል ካሁን በፊት አይደለም። እሱ አምስት አስር ማሳ ከሆነ በተጠጋጋበት ልክ ተሰፍሮ ካርታ ይሰጣቸዋል። ካርታው ደግሞ ከበፊቱ የዘመነ ነው የሚሆነው። እያንዳንዷ ኮርድኔት ቱ ጋ እንደሆነች ያስቀምጣል። በማሳችሁ መካከል ላይ የሚኖሩት ድንበሮች በምን መንገድ መሆን አለበት? ምን አይነት ችካል እንጠቀማለን ለረጅም ጊዜ ማያገለግል ህብረተሰቡ እንዳይገፋፋ የሚያደርግ ይህንን ያካተተ ዘመናዊ ማሳ ይኖረናል ማለት ነው። ሆኑ የወረዳውም የመሬት አስተዳደር አላማ ልክ ቅድም እናንተ ተበታትናችሁ ካላችሁበት አሁን ተሰብስባችሁ አንድ ቦታ እንደመጣችሁ መሬታችሁን እንዲሁ ተሰብስባችሁ አንድ ቦታ አምጥሁ ነው። መሬት ሲሰበሰብ አመለካከት ይሰበሰባል። መሬት ሲሰበሰብ ሀብት ይሰበሰባል። መሬት ሲሰበሰብ